ናቸው። የአድባራትና ገዳማት አስተዳደሪዎች በሊቃውንተ ቤተ ክርስቲያን አባቶቻችን አንሳት ካህናት የለኮነን የዛሬው ተቀበላችን ፍሮች ክርስቶስ ተንስአ ሙታን አሰሮ ለሰይጣን ሰላም ሆነ። እንግዲህ ሁሉም ነገር ተብሏል። እንኳን አደረሳችሁ፣ እንኳን ደስ ያላችሁ ለማለት ያክል ነው። ቅዱስ ጳውሎስ እንደተናገረው የደዌኒ ያፍቅሩ አንስቲያሆሙ በከመ አፍቅራ ክርስቶስ በቤተ ክርስቲያን ክርስቶስ ቤተ ክርስቲያንን እንደወደዳት ወንዶችም ሚስቶቻቸውን ይውደዱ ብሎ በኤፌሶን መልእክት ምዕራፍ አምስት ላይ ቁጥር አምስት ጀምሮ ያለው አይለቃል አለ። እስመዛ አፍቀረ ብእሲቶ ርእሶ አፍቀረ ሚስቱን የወደደ ራሱ ወደደ። ሚስቱን ያከበረ ራሱን አከበረ፣ ብሎ የጋብቻን ክቡርነት ማከባበር ቅዱስ ጳውሎስ አስፍጦ አምልቶ ገልጾታል። እሱ ነገር ነው፣ አሁን ተፈጽሞ እያየነ ያለ ነው። እንግዲህ ወንዶች ዛሬ በዚህ በሙሸርነታቸው ቀን ሲቆሸሩ እግዚአብሔር ወሸሯቸዋል። በእግዚአብሔር የተቆሸረ ሰው የታደለ ሰው ነው። በራስ ፍላጎት ሳይሆን በእግዚአብሔር ፍላጎት በፈቃድ እግዚአብሔር የተፈጸመ ጋብቻ እንግዲህ፣ በዚህ ጋብቻ ውስጥ ምስጢራተ ቤተክርስቲያን ተፈጽሞበታል። የልሙኑ የክህነቱ ምስጢር፣ እንደዚሁም የስራተ ተክሊል ምስጢር፣ የቁርባኑ ምስጢር፣ እነዚህ ሁሉ ምስጢሮች የተከናወኑበት ጋብቻ ሆኖ ነው ቅዱስ ጳውሎስ የተናገረው ነው፣ እየተፈጸመ ያለው ራስን የሚጠላ ሰው የለም። የለምን ዋልሞ ዘይግ እሱ ራሱ መጥላት የሚችል የለም ተብሎ እንደተገለጸ ራስን የማክበር ነውና በመከባበር በመቻቻል መኖር እንደሚገባ ቅድም ሊቀራያን ቀሲስ ዮሐንስ ተናግረውታል። የእግዚአብሔር የሆነ ሰው ሁሉን ይችላል። የእግዚአብሔር መሆን ሁሉን ስለሚያስችል በእግዚአብሔር ቃል የገቡ ናቸው። ይህን ቃልም ጠብቀው ፈጽመው ይኖሩ ዘንድ እነዚህ ሽሎች ዛሬ እግዚአብሔር አክብሯቸዋልና ይህን ቃል ጠብቀው ለመኖር መኖር ቅድም ሊቃውንቱ በሰፊው በቅኔም ሲገለጽ ነበረ፣ በወረብ ሲገለጽ ነበረ። እንግዲህ ሁላችን በጋራ ዛሬ የከበሩበት ነው። ለየት የሚያደርገው እንግዲህ ቅድም ላይ ከሰላም ሲናገሩት እንደነበረ ላይ ከጸባዖት ሀብታም ጸጋ ወንድማችን በዚህ ቤተክርስቲያን ከልጅነት ከሊቡና ጀምሩ እንደው ከዚ ሰኝነት ጀምሩ ደጅ ከመጽናት ጀምረው ያደጉበት የለፉበት፣ ከኋላም ደግሞ አጋጣሚ ሆኖ እንደ ፈቃድ እግዚአብሔር ወይም አዲስ አበባ ሀገር ስበተበለበሉ በሰዓት ወደዚህ ተመድበው ቤቱን ስለሚያውቁት መቼም ሰው ቤቱን ሲያውቅና እንደገና ሲተዋወቅ አንድ አይሆንምና፣ ከመጀመሪያው የሚያውቁ ሰው ሌላ አስተዋዋቂ ስለማይፈልግ በዛ መልክ ካቴድራሉ ይጠቀም ዘንድ ነው፣ ካቴድራሉ ይገለገል ዘንድ ነው። ቅድም እንደገለጹት አባታችን ሊቀ ሥልጣናት አባሲራክ ማለት ነው። በዚሁም ክቡር ሳሚ ሆነው በእውነት አይተው የተደሰቱበት የመሰከሉበት ነው እና የሚመሰከልበት ሰው ሲገኝ ደስ ያሰኛል። እውነተኛ ምስክርነት ነው፣ ሐሰት አይደለም። እኔም ደግሞ ሀብታሙንም የማውቀው ወደ ቀደም ባለ ጊዜ ለዚህ በመጣንበት ጊዜ ቀደም ብለን ከልጅነቱ ጀምሮ እዚሁ ሆኖ ስናገኘው የነበረው ሀብታሙ ትቡ ነው እንደተነገረው

አስተሳሰቡ ነው ሀብታሙ የሚያሰኘው እንጂ ሌላ የቁሱ ምናም አይደለም። በአስተሳሰብ ከተደህየ በቁስ አይበለጸግም። አስተሳሰብ ካደህየ አንድን ሰው የአስተሳሰብ ድህነት ካለ የአመለካከት ድህነት ካለ ሌላው ነገር ያን አይጠቃም። አስተሳሰቡ በእውነት መልካም አስተሳሰብ ያለውና ለሁሉም ለአባቶችን ታዛዥ ነው፣ ለቤተክርስቲያን ታዛዥ ነው የራሱ ጉዳይ ከማሰብ ይልቅ የቤተክርስቲያንን ቀድሞ በማሰብ በዚህ መልክ የተከናወነ ነውና ዛሬም ደግሞ በዚሁ ባደገበት ስፍራ እድገት ያገኘው ቁጥጥር የሆነው በዚሁ ካቴድራል ነው። ስራ ተጋቢቻውም የፈጸመው ደግሞ በዚህ ካቴድራል በመሆኑ እድለኛ ነው፣ እድለኛ ነው፣ እግዚአብሔር ስላደለው በዚህ መልክ በመከናወኑ እኔን በጣም ትልቅ ደስታ ነው። እግዚአብሔር ብቻችን የተባርቀ ሰፊ አገልግሎት ዘመን ነው ያለው። በትዳር ላይ ሌላው የቤተክርስቲያን አላፍነትና አገልግሎት ነው የቆየው እ የትዳሩ ጉዳይ ግን ዛሬ መጀመሪያው ገና ጉዞ አለው ረጅም ጉዞ ነው። ዛ ነት እንተገ እግዚአብሔር ብቻ ያገኛቸዋል። ከዛሬ በፊት ባንታውቃት ቃላትች በዚች አይነት ቀን ካሁን በፊት አልነበረች። የጋብቻ ቀን አልነበራችሁ ከዚህ በፊት ከዚህ በኋላ አይኖራችሁ። እስከ እለተ ሞት የሚኖራችሁ የጋብቻ ቀን ይህች ብቻ ነት። ምናልባት ሌሎች ክርስትና የምታስነሱበት ሌላም ሌላ ደስታ የምታከናውኑበት ሌላ ጣ ሊመጡ ይችላሉ። ከዚህ በኋላ አይነት ግን ዛሬ ብቻ የመታች ከዚህ በኋላ ለዚህ ነው ተገብሬ እግዚአብሔር እግዚአብሔር የተጠራት የለያት ያከበራት ሰው የጋብቻው ብቻው ለት የሆነውን ሌላ ቀን መሆነም አይችልም። ሁለተኛ የጋብቻ ብቻ ታሪክ የማይኖረው በይበልጥ በቤተክርስቲያን ይህ ታሪክ ሰንቶ ተከብሮ የሚኖር ነውና የመጀመሪያው ምዕራፍ ተጀምሯል፣ እና ይህን የጀመራችሁት ምዕራፍ እግዚአብሔር ያስዛችው ከፊት የሚመራ እግዚአብሔር ነው። ከኋላ የሚከተል እግዚአብሔር ነው። ከቀኝና ከግራ የሚደግፍ እግዚአብሔር ነው። ቅዱስ ጳውሎስ የጋብቻ ውጤት ሆኖ አስራ አራቱ መልእክታት ሊጽፍ የቻለው ሐዋርያ ሊሆን የቻለው በመሰጡ ወለውሎት ሲ እስከ ሳልስ ሰማይ እስከ ሶስተኛው ሰማይ ተነጥቆ የመላእክትን አኗኗር አይቶ ወደ ሰው ተመልሶ የመላእክት ኑሮ ምን እንደሆነ ምስጋና እንደሆነ በቀንም በሌሊት ያን አይቶ የመጣ እዚህም ተመልሶ ደግሞ ሰው በቅድስና መላእክት ወክሎ ማገልገል እንደሚችል የተባረከ ጋብቻ ከመላእክት የማያስተናንስ እንደሆነ አስፍቶ አምልቶ ነው የገለጸውና ስለዚህ ጋብቻውን አግብሮ የኖረ ሰው ራሱን ወደደ፣ ራሱን አከበረ። ራሱን ካከበረ ደግሞ እግዚአብሔርን አከበረ ነው ብሎ የተናገረውና ስለዚህ በዚህ መጠን እንግዲህ ክብር የተገኘው እንደተባለው ሊቃውንቱ ቅድም ተገድቦ ነው እንጂ ከዚህ በላይ ሙሉ ቀን ስላምታሙ ሲናገሩ ቢሆኑ አያልቅባቸው። ይህን መልካምነት ነው፣ ቅንነት ነው፣ ትልቅ ምስክርነት ነው። እና ይህንን ምስክርነት ተቀብሎ እግዚአብሔር ጋብቻችሁን የተባረከ ያደርግላችሁ በረከተ ሥጋ በረከተ ነፍስን ያንላችሁ። ለጸሎት እንነሳ። ላካችን ሆይ ለቤቱን ባርክ ቀድስ በሰላም እንዳሳደርከን ቀኑንም ባርከ ቀድሰ በሰላም እንታውለን የቸርነትን ስራ እንድትሰራልን የገብረ ሚካኤልና የእሴተ ገብርኤልን ጋብቻ የተባረከ እንድታደርግልን የምስራተ ገብርኤልና የፍቅርተ ኢየሱስን ጋብቻ የተባረከ የተቀደሰ ያደርግልን የክብለ ዮሐንስና የመቅደስ ሥላሴ ጋብቻ የተባረከ የቀደሰ የተቀደሰ ያደርግልን ሽማግሌዎችን በዕድሜ በጤና እንዲደግፍልን ወጣቶችን በማስተዋል እንዲመራልን ሕፃናትንም በእውቀትና በጥበብ እንዲያሳድግልን ሀብተ ወልድና ስመ ክርስትናን እንዲያጸናልን ሀገራችን ኢትዮጵያ ጽኑ ሰላም እንዲያደርግልን በልዩ ልዩ ደዌ የታመሙ ወገኖቻችንን ሁሉ እንዲፈውስልን ካልታመሙት እንዳያደርስልን ያደግምልን የተጠሙትን እንዲያረካልን የተራቆቱትን እንዲያለብስልን የተለያዩትን እንዲያስማማልን በሰላም እንዳሳድረን በሰላም እንዲያውለን ለብርሃነ ትንሣኤው ያደረሰን አምላካችን በዓላችንን የሰላም የጤና የበረከት የረድኤት የፍቅር የስምምነት እንዲያደርግልን አባ